ብርሃን እኔን ብርሃን፣ አስሬት እየቀንተሽ ነው ቀንተሽ ነው አትበይ። እኔ ሄሽቶ ምንም ብርቄ ለሆን አይችልም። አይገርምሽም ከፈለሽ እንደዚህ ላይሽ ዛሬ አንድ ጉዞ ልሄድ አስቤያለሁ። ጉዞ ስታስቡ ግን በቃ ብዙ ፈተናዎች ይገርማል፣ ማለት ነው ብዙ ፈተናዎች ያልጠበቃችሁት ነገርና፣ እኔም በሕይወቴ የገጠመኝ አንድ ነገር አለ፣ ያልጠበኩት ማለት ነው። ከመንገድ ላይ ነው የተመለስኩት፣ ያው ሻንጣይ ይዤ ከመንገድ ላይ ነው የተመለስኩት። በቃ ያልጠበኩት በእውነት በጣም ደነገርኩት። ሰዎች ምን ማድረግ እንደሚችሉ በኛ በህይወታችን ላይ ምን ማሰብ እንደሚችሉ ምን እያደረጉ እኛ ህይወት ላይ እንዳሉ እንኳን ማወቅ ካልቻለ በእውነቱ በጣም ከባድ ነው። እኔ በጣም የከፋኝ ዛሬ በቃ የሚሄድበትን ብዙ አንዳንድ ነገሮችን አስተካከላለሁ ጉዜ ነበረ፣ ግን መጀመሪያ ይሄንን ነገር አውቄ ነው የሚሄደው። ስለዚህ እስኪ ያለውን ነገር ዲቴል አውቄ ጉዞን የሚሄድበትን ቦታ ሄዳለሁ። አሁን በዚህ ሁኔታ ላይ ዝም ብዬ በሄድ ማለት ነው አይምሮ የፋታ አገኝ፣ በቃ አላደለ ሰላም አይኖረኝም። ስለዚህ አረጋግጬ መሄድ ካለብኝ እሄዳለሁ፣ መሄድም ከሌለብኝ አልሄድም። እና እኔ በምስጢር ጆ ነበር መሄድ ያሰብኩት፣ እሄድበት ነገር ነግራችኋለሁ። ግን ያለውን አሁን የገጠመኝን ነገር ግን አንድ በአንድ በቪዲዮ ቀርጬ ያሳያችኋለሁ። እናንተም እንግዲህ ትረዱኛላችሁ ብዬ አስባለሁ። ከዚህ በፊትም ይሄ ነገር እናንተም ስለምታውቁም ትረዱኛላችሁ የሚሆነውን እና ምርቶች እንደ ሰው እንደ ሴት የምትረዱ በቃ እንደ ሰው ማንነት የኔን መከፋት የኔን መበሳጨት የኔን ማለት መልካም መንገድ አለመያዝ ምንድን ነው ብዙዎቻችሁ የሚያስከፋችሁ አላችሁ፣ የምትመክሩኝ አላችሁ። በጣም የማመሰግነው እና አንዳንዴ ህይወት እንደዚህ ናት። ባላሰባችሁት መንገድ ትመራችኋለች። ያው ህይወት ብቻዋን አይደል የምትመራችሁ፣ የእናንተም አስተዋጽኦ አለው። የእናንተ ፍቃድ ያስፈልጋችኋል ማለት ራሳችሁ የምትገዙ የምትታቀቡ ከነገሮች ሁሉ ከሆነ የተሻለ ህይወት ፈተና ቢበዛም እንደማለታቸው አይቀርም። ግን እኔ ደግሞ በፈተና የጸና ሰው አይደለሁም መሰለኝ። በፈተና ላይ ፈተና በፈተና ላይ ፈተና እየተደራረበብኝ እዚህ ላይ ደርሻለሁ። ጊዜ አላቅም፣ መጨረሻ ምን እንደሚሆን እና ብዙዎች ስ ያለውን ነገር የገጠመኝ እነግራችኋለሁ ነው አለው ብዬሽ ነበር እጅ አለው ብዬሽ ነበር። በጣም ያገጠመን ቢያንስ ቪዲዮ ልሰሪ ስትይ ቪዲዮ ልሰራ ነው አትይኝ። እንደዚህ ካሜራ ደቀነሽ ብር ግድ አለ ለምን እልሻለሁ። አንቺ ብለሽኛል። ስላደረግሽው ነገር ብለሽኛል። ምን ማለት ነው? አንቺ ብለሽኛል። ምን ማለት ነው አትበኝ፣ እያወቅሽው ማለት ነው። ብርሃን ባክሽ ባላሰብሽበት፣ እኔ ካሜራ ደቀኝ መቼ ነው ሰጥሽ ማለት። እንደዚህ አይነት ነገር አንቺ ነግረሽኝ አትሰሪ አውቃለው ማለት ካሜራ ለደቀን ነው ምናምን አስፈቅደሽ ምናምን ልቀጭ ስትይ እንትን አትይኝም። ግን ምንድነው የምትሰሪው? ሁሉ ነገር በድብቅ ነው። በድብቅ በድብቅ ነው እና አንቺ ማሳወቅ አለብኝ። እንኳን ደበቅኩ ምን ደብቂው ነገር ማወቅ አለብሽ። ምን መደበቅ እንዳለብሽ ማወቅ አለብሽ። ምናልባት ልታሳውቂ ነው እና ማለለስ አዎ ላሳውቅሽ ነው ለምንድን ነው የምትደብቂው ለምንድን ነው እንደዚህ አይነት ስራ የምትሰሪው ቆይ ብርሃን ለምንድን ነው እንደዚህ አይነት ነገሮች የምታረጊው ለምንድን ነው የምታረጊው በየደቂቃው የምትቀያየሪው ልጅቷ ምንም እየተቀያየርኩ አይደለም ምንም እየተቀያየርኩ አይደለም ማስረጃ አመጣልሻለሁ ብዙ ማስረጃዎች አመጣልሻለሁ የምን ማስረጃ የምን እንትን ነው የምታወራው እሺ ጥሩ ጥሩ ማስረጃ የማሳይሻለሁ

ይዛናል ኮ ምን እያደረግሽ? ቪዲዮ። አዎ ቪዲዮ መሆኑንማ አይቼዋለሁ። ቪዲዮ መሆኑን ነው ለምን አንቺ ሴት፣ አያምኝም አያምኝም አያምኝም። ይሄ ትክክለኛ ማስረጃ ነው የተገኘብሽ። አይታይም ቪዲዮ ብለሽ ነው አይታይም ብለሽ ነው ወይ እንዴ? ማ ለማን ብዬሽ ነው እኔ? የታየ አይታይም ብዬሽ የምሰራው አንቺ ፈርቺ። ካልፈራሽ ታዲያ እንዴት ነው ለኔ መናገር ያቃተሽ? ማለት ቪዲዮ ልሰራ ነውና ነይ ብዬሽ አይደለም። ያንቺ በይ ተሽከረከረ ያለሽ እና እኔ ምን አገባኝ? ምንም የተሽከረከርኩት ሰሞኑን እቃ ሳስተካከል ከአንቺ ጋር ነበርኩ አይደል እንዴ? ከአንቺ ጋር ነበርኩ። የዛኔ ለምን አልነገርሽኝም? ልክ እኔ ስወጣ ጠብቀሽ እሱን ማምጣት። አንቺ ይሄን ነገር እኮ እኔ አወራንበት። ምን ምን አስበሽ ነው እንደገና አስመ እሱ ያመጣሽ አወራንበት እኮ አይደል? ምንም ያወራንበት ነገር የለም እኔ እና አንቺ። በሱ ደረጃ ምንም እስከዚህ ድረስ እንደማታቂ ሆነሽ ነው፣ ካኔ እሱን እንደማታቂ ሆነሽ ነገር ነገር፣ ሽቶን የሚያክል ነገር እስከመቀበል ምን ያደረሰሽ እስከዚህ ድረስ ካላወቅሽ ጥሩ ቀረቤታ ከሌላችሁ ሽቶ እኮ የሚሰጠው እኮ ትርጉም አለው፣ ትርጉም አለው፣ ስነውነት ትርጉም አለው። ዝም ብሎ ሽቶ አይሰጥም። አሁን በዛ ሽቶ ተናደሽ ነው ማለት ነው? እኔ አልናደድም። ምንም ቢሰጥሽ ማንም። ግን ያላችሁን ቀረቤታ የምትተዋወቂ ከሆነ ለምን አታሳውቂኝ? ምንድነው? ምንድነው እዚህ ማን ስለሆነች ነው እንደዚህ መተሽ፣ እንደፈለግሽ ያምሻል እንዴ? አንቺ እኔ ከፀሐይ ላይ ነው የመጣሁት። ምን አርጊ ነው የምትይኝ? ያንቺ ጠፋት ሆኖ ጭራሽ ምን አርጊ ነው ምትይ? ምን ነው ያንቺ? ይሄ እኮ አይደለም፣ የኔ ህይወት ነው ያበላሽሽ ያለሽ ምን እየሰራችሁ ነው እኔ ላይ ምን

አሁን በዚህ በዚህ በኮልኮሌ ምን አስቀናሽ? አሁን የኮልኮሌ እኮ ነው ላይ ነው ለዚህም በቃሽ፣ አትንኪ ምናምን ነገር አትንኪ። ገብተሽ እኮ አይታወቅብኝ ምለሽ ነው አይደለ? እስከዛሬ ለካ እኔ ላይ ሁሉ ተንኮል እኔ ስረቂ እኔ ስትንቅ የነበረው እሱ እንዲቀርብሽ ነው። እሱ እንዲቀርብሽ ለምን ግጻ አልሆንሽም እንደማያውቀው ሰው ለምን ሆንሽ? ለካ እኔ እንደ ሰራተኛ ነሽ እንዲነሽ እያልሽ ምታመለጫች ግን እሱ ነው እንዲነካይ ከእኔ እንዲርቅ ስለምፈልጊው፣ ግን እኮ ስለ ስንታይ አንቺ ነሽ እንደዚህ ስንታይ እኮ ግን አንቺ ነሽ። አሰሩ ምኑ ላይ ነው አሰልነት? እኔ አንቺ ራስሽን እንደዛ አስበሽ ነው እንጂ በጭራሽ ሲጀመር እንሰራ ያለሽ ተመልከቺ፣ እንደዚህ ነው የሚሉ ተዘራው ተዘበራቆ ተዘራቆ ምንም ይሠራ ነገር አለ። ብርሃን ልፋቴን ዋጋ እንድታሳጪኝ አልፈልግም። ስትታይላችሁ ቆሜ ስለ ስላናደድሽኝ ነው ስላናደድሽኝ ነው። ቆመሽም ተሰቀብሽኝ። ብዙ ነገር ተብርሽሻል። አሁን ይሄ መስጠቷን ዘ ስለመስጠቱ ያናደደኝ ብርሃን፣ ለምንድን ነው ስቆም አሰሪ አንቺ ነሽ ትይኛለሽ? እኔ እኮ እንዴት ብዬሽ ላብራ ቆይ፣ ቆሜ ወይስ ቁጭ ብዬሽ ላብራ ቆይ። አሁን ምንድን ነው አሁን ያቃጠለሽ? ለምን ያላችሁን ቀረቤታ አስቀድመሽ ለምን አረግ አነጋሽኝ? እሱ ከኔ ጋር እንደዛ ግንኙነት እያለሁ ለምንድን ነው ይምረጭኝ እንደዛ ለምንድን ነው በወንድ ፊት እንደዛ ምትን ሰዎችን ነው የማደርገውን ነገር ቀደም የማሳውቅሽ? ማንሽ? አንቺ ምንድነሽ? ይሄ አንቺ ጉዳይ አይደለም እኮ ነው እያልኩሽ። አይደለም እኔ የማደርገውን ነገር የምትዩው እኮ። እኔ ማላቀው ነገር የኔ ያልሆነውን ነገር ስታደርጊ ያ የግልሽ ነው። ማሳውቅ አይጠበቅብሽም። አዎ የትኛውን ነገር ማሳውቅ አይጠበቅብኝም ለአንቺ? የትኛውን ነገር ምን አገባሽ? ለምንድን ነው የማያገባኝ? ይሄ ሰው እኮ ከኔ ጋር ግንኙነት ያለው ሰው ነው። ሽንቶስ ከመስ ሆነ ሰጠኛ ወርቅ ይሰጠኛል አይገርምሽም? ወርቅ ይሰጠኛል። ይኸውልሽ ግን ቀረቤታችሁን ለምን አትነግሩኝ? መጀመሪያ ለምን ቀረቤታችሁ ቀረቤታችሁን ለምን ነው? በኋላ የራሴን መንገድ ነው የማመቻቸው። አይገርምሽም? እሱ እስኪ ምን እሱን ስለዚህ፣ እኔ ያላሰብኩትን ነገር እንዳስብ አድርገሽ፣ ምንም ያሰብኩት ነገር የለም። ታያለሽ እሱ እንደምታ ምንድን ነው? ጨርሸዋ ጨርሹ ጨርሹ እሱን